ሰበር ዜና የሰሜን ምስራቅ ቀዝ አዛዡ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። ሌተናል ጀነራሉ ትላንት በወሎ ቤት አማራ ምድር በፋኖ የተገደለውንና የተማረከውን የእዙን ጦር መሳሪያና ሰራዊት ውለድ ተብሎ ነው የቁም እስረኛ እየተደረገው ተብሏል። ተናል ጀነራሉ ትላንት ምሽቱን የቁም እስረኛ እንዲሆን ተደርጓል። ዛሬ ወደ አዲስ አበባ ይወሰዳል። ከዛ በኋላ ማረጉን ተቀምጦ እድል ካለው ወይ ይታሰራል፣ አሊያም ደግሞ እድል ፊቷን ካዞረችበት ሊረሸን ይችላል ሲሉ ምንጮቻችን ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን በዝርዝር ይዘነዋል የምትሰሙት ይሆናል። በሌላኛው መረጃችን የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ትላንት ምሽቱን ወደ ሀራና ጭፍራ መጓዛቸው ተነገረም። አመራሮቹ ትናንት ከወልዲያ በቅርብ ርቀት በሚገኙ አካባቢዎች ላይ በፋኖ ከመማረክ የተረፉ የሰሜን ምስራቅ ብዙ ወታደሮችንና የጦር መሳሪያዎችን ከያሉበት በመለቃቀብ ነው በነሱ ታጅበው ምሽቱን ወደ ጭፍራና ሀራ ከተማዎች እየሸሹ ተብሏል። በከተማዋ ውስጥ አንድም የዞን አመራርና አንድም የከተማ አስተዳደር አመራር አላደረም። ዛሬ ምናልባት ማርፈጃቸውን ይመለሱ ካልሆነ በስተቀር ከተማዋም ከአመራር ጸርታ አድራ እንደነበር ነው ነግረው መረጃውን በዝርዝር ታደምጡታላችሁ። የወሎ ቤት አማራ ምድር በምርኮኛ አገዛዝ ወታደሮችና በምርኮ የጦር መሳሪያ ተጥለቅልቋል። ህዝቡ ሰሜን ምስራቅ እዝ ምኒልክ እዝን ተቀላቅሎ ነው ወይ ብሎ ግራ እስኪጋባ ድረስ የወሎ ምድር በምርኮኛ አገዛዝ ወታደሮችና በምርኮ የጦር መሳሪያ መሞላቱ ነው የታወቀው። እንደ አይጥ ከተማ ለከተማ ሴሽሎኮለክ የነበረው የሰሜን ምስራቅ ዕዙ ወታደር የዞኖቹን ዱላ አልቻለም፣ ተፍረክርኳል። የሚይዘው የሚጨብጠው አጥቷል። የአማራ ፋኖ ነው ብሔራዊ ኃይል ምኒልክዝ ትላንት ከንጋት ጀምሮ ባወጀው ዘመቻ ሳጅን አደማሊ ወይም አባናደው ለጸረ አማራዊ ብልጽግና ቡድን በሚያገለግሉ ወታደሮች ላይ የሳዶፍ ሲያዘንብባቸው አድሯል። በዝርዝር ተዳምጡታላችሁ። በወሎ ቤተ አማራ ምድር ውጊያው አጥቢያ ሌሊቱን ሁሉ ቀጥሎ አድሯል። እስታይሽ የተባለች በሰሜን ወሎ ዞን የጋዞ ወረዳ መቀመጫ የሆነችው ከተማ በፋኖ ቁጥጥር ሰር ገብታ ያደረች ሲሆን ጋሸና ከተማ በተኩስ ስትናጥ ማደሯ ነው የተነገረው። መረጃውን በዝርዝር ተሰምታላችሁ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አደራችሁ? እንደምን አረፍራችሁ? ከጣቢያችን የዛሬ መስከረም 15 ስምንት ዓመተ ምህረት የረፋድ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንደሆነው ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያለን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቅድሚያም። የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። ሌተናል ጀነራሉ ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር መረብ ሚዲያ ወታደራዊ ምንጮቹን ዋቢ አድርጎ መዘገቡ አይዘነጋም። በግምገማ መድረኩ ነሐሴ 3 2017 ዓም ራያቆቦ ላይ በፋኖ ስለተማረከው ዙ23 ጉዳይ ተነስቶ ኢታማዦር ሹሙ አበባው ታደሰም ጸያፍ ቃላቶችን ጭምር በመጠቀም አሰፋ ቸኮልን በስድብ እንደወረፉት ነው በዘገባችን አካተን የነበረው። በዛሬው ውጊያ ደግሞ በፋኖ የተገደለውንና የተማረከውን የዕዙን ጦር መሳሪያና ሰራዊት ውለድ ተብሎ ትላንት ምሽቱን የቁም እስረኛ ተደርጓል ሲሉ የመረጃ ምንጮቻችን ገልጸዋል። ሌተናል ጀኔራሉን የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩትም ተሰምቷል። አሰፋ ቸኮል ትላንት ምሽቱን የቁም እስረኛ ተደርጓል። ዛሬ ወደ አዲስ አበባ ይወሰዳል። እዛ ከደረሰ በኋላም እድል ካለው ማዕረጉን ተነጥቆ ይታሰራል፣ አሊያም ደግሞ ሊረሸን ይችላል ሲሉ ነው መረጃውን ያደረሱን ምንጮቻችን የገለጹትም። በሌላኛው መረጃችን የሰሜን ወሎ ዞን አመራሮች ወልዲያ ከተማ እናድርም በሚል ትላንት ምሽቱን ወደ ሐራና ጨፍራ መጓዛቸው ተሰምቷል። አመራሮቹ ትላንት በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችንና የጦር መሳሪያዎችን ከያሉበት በመለቃቀም በእነሱ ታጅበው ነው የተጓዙ ተብሏል። አመራሮቹ ፋኖ ትላንት አዳሩን ወልዲያ ከተማ ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው የወጡት ሲሉ ምንጮቻችን ገልጸዋል። ምናልባት ዛሬ ከንጋት በኋላ ወደ ከተማዋ ይመለሱ ካልሆነ በስተቀር አጥቢያ ሌሊቱን ከተማዋ ከባንዳ አመራሮች ጸር ታድራ እንደነበር ነው የታወቀው። በሌላኛው መረጃችን ወሎ ቤት አማራ በምርኮኛ ወታደሮችና በምርኮ ሰራዊት መሳሪያ ተጥለቅልቋል። ህዝቡ ሰሜን ምስራቅ እዝ ምኒልክ እዝን ተቀላቅሎ ነው ወይ ብሎ ግራ እስኪጋባ ድረስ የወሎ ምድር መሸከም ከሚችለው በላይ በምርኮኛ ያገዛዙ ወታደሮችና በምርኮ የጦር መሳሪያ መሙላቱ ነው የተነገረው። የአማራ ፋኖው ብሔራዊ ኃይል ምኒልክ ዕዝ ትላንት መስከረም 14 2018 ዓ.ም ከንጋት ጀምሮ ባወጀው ዘመቻ ሳጅን አደማሊ ወይንም ዘመቻ አባናደው ለጸረ አማራው የብልጽግና ቡድን በሚያገለግሉ ወታደሮች ላይ የሳዶፍ ሲያዘንብባቸው ውሎ ሲያዘንብባቸው አድሯል። ፋኖች የማረኩትን የጦር መሳሪያ ተሸክሞ መሄድ እስኪያቅታቸው ድረስ ነው በርካታ የጦር መሳሪያ በፋኖ እጅ የገባው። የተማረከው የጦር መሳሪያ ብዛት ያለው ስለሆነ አንድ የፋኖ አባል ብቻ ከሰባትና ከስምንት በላይ ክላሽንከው መሳሪያ እየተሸከመ እንደወሰደ ታውቋል። የሰሜን ምስራቅ ዕዝ አብቅቷል። ምናልባት አሰፋ ቸኮልና አጋሮችን በቁጥጥር ስር መዋል ብቻ ነው የቀረው እንጂ በተባለለት በዚህ ውጊያ ስድስት ሞርተር ስድስት ድሽቃ አስራ አራት ብሬን ሚሊዮንና 438 ክላሽንኮቭ መሳሪያ 5600 ተተኳሽ ተገኝቶበታል ነው የተባለው። በውጊያው የተገኙ ድሎችን በዝርዝር የምናሰማችሁ ይሆናል። የአማራ ፋናው ብሔራዊ ኃይል ምስራቅ አማራ ቀጥና ምንሌ ክዝ መስከረም 14 2018 ዓም ከጠዋቱ 12 ሰዓት ጀምሮ በወጃው ዘመቻ አርበኛ ወይም አባናደው በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድለው በማድረግ አስደናቂ ድሎችን መጎናጸፉ ተነግሯል። በዚህ ድሎች ምስራቅ አማራ ኮማንድ የሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያንና ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ ላይ ትልቅ ድል ተቀዳጅቷል። በኮሩ ስር አሳምነው ክፍለ ጦር ሁለት ሞርተር፣ ሁለት ብሬን፣ 76 ክላሽንካው መሳሪያ፣ አንድ ስታር ሽጉጥ፣ 7ሺህ የብሬን ተተኳሽ፣ 9800 የክላሽ ተተኳሽ፣ 1300 የድሽቃ ተተኳሽ፣ 95 የደረት ትጥቅ፣ 180 ወታደራዊ ሻንጣ፣ 5 ወታደራዊ መገናኛ ሬዲዮ በቁጥጥሩ ስራ ውሏል። በኮርሰር ምስራቅ አማራ ኮር አንድ ባለሸርጦ ክፍለ ጦር የደቡብ ወሎ ዞን ወረባቦ በወረዳ መቀመጫ በሆነችው ቢስቲማ ከተማ በጉቢሳና በጉሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊ ያደረጉ ሲሆን የጉቢሳ ምሽግ ተሰብሯል ነው የተባለው። የወረዳው ዋና መቀመጫ የሆነችው ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ እየተደረገ ሲሆን በዚህም 78 የአገዛዝ ወታደሮች ተገድለዋል፣ 53 የሚሆኑት ደግሞ መቁሰላቸው ታውቋል። ባለሽርጡ ክፍለ ጦር የሀብሮ ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠር እና ሕዝባዊ አስተዳደር በመዘርጋት በትላንትናው ዕለት ደግሞ የሀይቅ የደሴና ኮምቦልቻ ቆላማ አካባቢዎችን ከልጅያሱ ኮር ጋር ጥምረት በመፍጠር እየተቆጣጠረ መሆኑን የታወቀው በሌላኛው በኮሮሰር ሀውጃኖ ክፍለ ጦር በትናንትና ውጊያ ከፍተኛ ዕድል ያገኘ ሲሆን በዚህም አንድ ድሽ ቀም አንድ ስራይፐር፣ አርባ ክላሽንካው መሳሪያ፣ 5000 የብሬን ተተኳሽ፣ 3000 የክላሽ ተተኳሽ፣ 23 የወገብ ትጥ፣ 18 የክላሽ ካዝና፣ 10 ኤፍ1 ቦምብ ሰባት የሞርተር ቀንቦላ በቁጥጥር ስር ውሏል ነው የተባለው። በምስራቅ አማራ ኮራንድ አጠቃላይ የተደመሰሰ እና የተማረከም የተደመሰሰ አንድ ኮሎኔል፣ አንድ መቶ አለቃ ኢሳያስ የተባለ ወታደራዊ አዛዥ 282 ያገዛዙ ወታደር ሲገደል 18 የሚሆኑት ደግሞ መማረካቸው ተነግረዋል። በተመሳሳይ የበቅሎ ማነቂያ ቀበሌ አስተዳደር አቶ አያሌው ደሳለ ከነ ግብረ አበሮቹ መገደሉ ታውቋል። በተመሳሳይ ምስራቅ ቀመራ ኮር ሁለት ሰሜን ወሎ ዞን ግዳን ወረዳ ወንዳሽ ከተማን በቁጥጥር ስር አውለው በተለይ እዚህ ከተማ ላይ በተደረገ ተጋድሎ ከፍተኛ ድል መቀዳጀታቸው ተነግሯል። በዚህም ዞብላምባ ክፍለ ጦር ሶስት ድሽቃ ስምንት ብሬን፣ 130 ክላሽንከው መሳሪያ 5 ስናይፐር፣ 12 የፍዋን ቦምብ ሁለት ሞርተር 82 አንድ ሞርተር 120 የሞርተር ቅንቡላ 30 አንዱ ኦራል ከነ ተተኳሹ ከ22000 በላይ ደግሞ የክላሽ ተተኳሽ በቁጥ ጥራቸው አው ለዋና የተባለው ካላኮርማ ክፍለ ጦር አንድ ድሽቃ ሁለት ብሬን ሁለት ሳይፐር 89 ክላሽንኮቭ መሳሪያ 1500 የብሬን ተተኳሽ 2000 የክላሽ ተተኳሽ አራት አይኮ መገናኛ ራዲዮ 50 የክላሽ ካዝና 36 ኤፍ1 ቦምብ 2 የሜዳ መነጽር መማረካቸው ታውቋል። በተመሳሳይ ታተቅ ክፍለ ጦር ወንዳሽ ላይ ከፍተኛ ተጋድሎ ያደረጉ ሲሆን በዚህም 20 ክላሽን ከመ መሳሪያም አራት የደረት አራት ካዝና በቁጥጥራቸው አውሏል። የተባለው በድምሩ በምስራቅ አማራ ኮር 2 እንዳጠቃላይ የተማረከና የተደማሰሰ 137 የገዛዙ ወታደሮች ሲገደሉ 1 47 የሚሆኑት ደግሞ ምርኮኛ መደረጋቸው ነው የታወቀው። በተመሳሳይ የእዙ ልዩ ዘመቻ በሰሜን ወሎ ዞን አንጎት ወረዳ ውስጥ ታላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ከወልዲያ ላሊበላም፣ ከወልዲያ ባህር ዳር ያለውን መስመር በቁጥጥር ስራ ውለው ገዢ መሬት የሆነውን ድልብን በቁጥጥራቸው ማስገባታቸው ታውቋል። በዚህ ውጊያ አንድ ብሬን፣ ሁለት ክላሽንከው፣ ሰባት ያገዛዙ ወታደሮችን ሲማረኩ በርካታ ቁጥር ያላቸው ወታደሮችን ደግሞ መግደላቸው ነው የታወቀው። በሌላኛው መረጃ ላስታሳምነው ኮር በሰሜን ወሎ ዞን ግዳን ወረዳም ኩልመስክና ወንዳች እንዲሁም በወንዳች ዙሪያ ባደረገው ከፍተኛ ትንቅንቅ ከዚህ ክፍለ ጦር ኩልመስክ ከተማን በመቆጣጠር 11 የአገዛዙ ወታደሮችን ሲደመሰሱ ሶስቱን ማርኳቸዋን የተባለው ከተደመሰሱት መካከል ከፍተኛ ማዕረግ ያላቸው ወታደር አዛዦች እንደሚገኙበት ነው የታወቀም ከ20 በላይ ክላሽንኮቭ መሳሪያ ማርኮበታል በተባለው በዚህ ውጊያም 420 የክላሽ ተተኳሽ 580 የብሬን ተተኳሽ በቁጥጥሩ ስር አድርጓል የተባለው በኮሩ ስር ጥራሪ ክፍለ ጦር ሞርተር 82 ተብሎ የሚጠራውን አንድ ሞርተር አንድ ድሽቃ አንድ ብሬን አንድ ስናይፐር 54 ክላሽንኮቭ መሳሪያ በቁጥጥራቸው ስር አስገ ተጠበተዋል ነው የተባለው። በድምሩ በትላንትናው ዕለት የአማራ ፋናው ብሔራዊ ኃይል ምኒልክ ዕዝ ከምንጋት ጀምሮ እስከ አመሻሹ ድረስ ባደረገው ተጋድሎ የተገኙ ድሎች የሚከተሉት ናቸው፤ ስድስት ሞርተር ስድስት ድሽቃ 14 ብሬን ዘጠኝ ስናይፐር 438 ክላሽንካው መሳሪያ በቁጥጥሩ ስር አስገብቷል ነው የተባለው። በተመሳሳይ በውጊያው 471 የጠላት ኃይል መገደላቸው ሲታወቅ 175 የሚሆኑት ደግሞ ተማርከዋል፣ ተብሏል። 5260 የክላሽ ተተኳሽ በፋኖ እጅ ሲማረክ 9 ወታደራዊ ሬዲዮ መገናኛ 148 ኤፍ1 ቦምብ ማርኮ ታጥቋል ነው የተባለው። በተጨማሪም 37 የሞርተር ቅንቡላና አንድ ሲኖ ትራክ ሙሉ ወታደራዊ ቁሳቁስ ናሬሽንም በፋኖ እጅ መግባቱ ታውቋል። በትላንቱ ውጊያ 126 ያገዛዙ ወታደሮች መቁሰላቸው ሲታወቅ፣ እነዚህ ቁስለኞች አሁንም በፋኖ እጅ መሆናቸው ተረጋግጧል። በተጨማሪም አገዛዙ የሚተማመንባቸው የሰሜን ምስራቅ እዝ አካል የሆኑ 12ኛና 61ኛ ክፍለ ጦርን ድባቅ በመምታት በተለይ 12ተኛ ክፍለ ጦር ከ70% በላይ የሚሆነው ኃይሉን ማፍረስና መበተን ተችሏል ተብሏል። ዘመቻው ቀጥሎ ጥሎ አድሯል። ትላንት ምሽቱንም በሰሜን ወሎ ዞን የጋዞ ወረዳ ዋና መቀመጫ የሆነችው ስታይሽ ከተማ በፋኖ ቁጥጥር ስር መግባቷን የታወቀም። ከተማዋ ከጋሸና በከተማ በቅርብ ርቀት የምትገኝ ሲሆን ልክ እንደ ጋሸና ቁልፍ ወታደራዊ ስትራቴጂክ ቦታ ናት ተብሏል። ይቺ ከተማ ትላንት መስከረም 14 2018 ዓ.ም አመሻሹን በፋኖ ቁጥጥር ስር መግባቷ ተሰምተዋል። በተመሳሳይ ጋሸና ከተማ ትላንት ከአጥቢያ ሌሊት ጀምሮ ከባድ የተኩስ ድምስ ሲሰማ ነበረም። በከተማዋ ዙሪያ የሚገኙ የፋኖ ኃይሎች ወደ ከተማዋ ማጥቃት ያደረጉ ሲሆን በከተማ ውስጥ የሚገኙ አገዛዝ ወታደርም ተደናብሮ ጥቃቱን ለመከላከል ሙከራ ያደረገ ቢሆንም ነገር ግን ከቁጥጥር ውጭ ሆኖበታል ነው የተባለው። ውጊያው ዛሬም ቀጥሏል። በከተማዋ ዙሪያ አንዳንድ አካባቢዎች ላይ ከባድ የሚባል ውጊያ እየተደረገ ይገኛል። በሌላኛው መረጃችን አርበኛ ዘመነ ካሴ በወሎ ስለተገኘው ድል ልባዊ ደስታውንና ወንድማዊ ፍቅሩን መግለጹ ታወቀም። አርበኛው እውነትም ዓለምን ሲሰለጥን ወሎየን ይመስላል በሚል ባስተላለፈው መልክቶ በድፍን ምኒሊክ እዝ ኮርተናል፣ አኩርታችሁናል ሲልም ወንድማዊ ፍቅሩን ገልጿል። መልእክቱ እንዲህ ይላል። እውነትም ዓለም ሲሰለጠን ወሎየን ይመስላል። ቤተ አማራ መንፈሱም መሳሪያውም የሰለጠነ ሕዝብ ነው። አማራ ፋን ነው ብሔራዊ ኃይል ምኒልክ ሕዝብ ድፍን አማራን አኩርታችኋል። ዋርካው፣ ወታደራዊ ሰላምታዬ ባለበት ይድረስህ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችንን በክንዳችን እንጎናጽፋለን ሲል ነው አርበኛ ዘመነካሴ መልእክቱን ያስተላለፈው። የተከበራችሁ አድማጭ ተመልካቾቻችን ለረፋድ ይሆናሉ ብለን ያጠናቀርናቸው መረጃዎቻችን ቻናላችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጉ እያለን በሌላ መረጃ እስከምንገናኝ ቸር ቆዩም።